ኤርትራ ድንበር ጥሳ ጥቃት ፈጸመች። በጥቃቱ ኢትዮጵያውያን ዜጎች ተገድለዋል። ባለስልጣናቱ በትግራይ ጦርነት ጊዜ በፈጸሙት የዘር ማጥፋት ወንጀል ተከሰሱ። በአማራና ኦሮሚያ ክልል አደገኛ የተባሉ ውጊያዎች ተደርገዋል። ከጦርነቱ ቀጠናዎች የደረሱንን ሰበር መረጃዎች ይዘነላችሁ መጥተናል። መንግስት በአዳማ ከተማ ወጣቶችን እያፈሰ ወደ ወታደራዊ ማሰልጠኛ ጣቢያ እያስገባ እንደሚገኝ ተዘግቧል። የፖለቲካ ተንታኙ ስዩም ተሾመን የተመለከተ ሰበር መረጃ ደርሶናል ከእኛ ጋር ከሆናችሁ ዝርዝሩን ታደምጡታላችሁ ይህ ጥበብ ሚዲያ ነው ጥበብ ሚዲያ ተአማኒና ሚዛናዊ መረጃዎችን በየዕለቱ የሚያደርሳችሁ የዜና ቻናል ነው ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን አሁን መረጃዎቹን በዝርዝር ወደ እናንተ ማቅረባችንን እንጀምራለን አሸባሪና ጽንፈኛ ብለው በፈረጁት ኃይል ላይ እርምጃ በመውሰዳቸው በርካቶች እጅ ሰጥተዋል ሲል መከላከያ ሰራዊቱ አስታውቋል። በሰሜን ሸዋ ዞን ዳራ ወረዳ ቡቱቲና ዋሪ ገብሩ ቀበሌዎች የስድስተኛ እዝ ክፍለ ጦር እየወሰደ ባለው የተጠናከረ ዘመቻ አብዛኛዎቹ ጽንፈኛና አሸባሪ ያሏቸው ቡድኖች የተደመሰሱ ሲሆን የተለያዩ የነፍስ ወከፍ መሳሪያዎችንና ተተኳሾችን ማርከናል ብለዋል። ቡድኖቹ አሁን ላይ እየደረሰባቸው ያለውን ከፍተኛ ምት መቋቋም ባለመቻላቸው የመጨረሻ ያሉትን አማራጭ ተጠቅመው ወደ ማህበረሰቡ ሰርገው በመግባት የህዝቡን ሰላም ለ ለማወክ ንብረት ለመዝረፍ እየሞከሩ ቢሆንም በሰራዊቱ ተመጥተዋል ሲሉ ኮሎኔል ጋዲሳ ዲሮ ተናግረዋል። ከሰሞኑ በርካታ ቁጥር ያላቸው የፋኖ እና የኦሮሞ ነጻነት ሰራዊት አባላት ለሰራዊቱ እጅ መስጠታቸውን የኮሩ ምክትል አዛዥ ኮሎኔል ጋዲሳ ዲሮ ገልጸዋል። ነፍጣን ግበው በጫካ የነበሩ ቡድኖች የበደልነውን ህዝብና ሀገር እንክሳለን በማለት እየተከተሉት የነበረውን የጥፋት መንገድ የተሳሰተ መሆኑን አውቀው ወደ ሰላማዊ ህይወታቸው እየተመለሱ ነው ያሉት ምክትል አዛዡ ሰላም ለማይገባቸውና ውከትና በጥብጥን አላማቸው ላደረጉ የጥፋት ቡድኖች ግን አሁንም የሚወሰደው እርምጃ ተጠናክሮ ይቀጥላል ብለዋል። በዚህ ጉዳይ ላይ ይህ ዜና እስከተጠናከረበት ጊዜ ድረስ በኦሮሞ ነጻነት ሰራዊት ይሁን በፋኖ በኩል የተሰጠ መግለጫ የለም። በአዳማ ከተማ ወጣቶች እየታፈሱ ወደ ወታደራዊ ማሰልጠኛ ካምፖች የተወሰዱ እንደሚገኝ ተዘገበ። ከሁለት ሳምንታት በፊት ጀምሮ በኦሮሚያ የተለያዩ አካባቢዎች ወጣቶች ከመንገድ እየታፈሱ መሆናቸውን ወላጆች፣ ወጣቶችና ፖለቲከኞች በተለያዩ ማኅበራዊ ሚዲያዎች ላይ እየገለጹ እንደሚገኙ ቢቢሲ ዘግበዋል። ቢቢሲ ያነጋገራቸው የአዳማ ከተማ ነዋሪዎችን በግዳጅ የታፈሱ ወጣቶችን እንደሚያውቁና እነርሱም ባለባቸው ስጋት የተነሳ ድንገት ከተያዘን በሚል ገንዘብ ይዘው እንደሚንቀሳቀሱ ተናግረዋል ብለዋል። ቢቢሲ ከአዲስ አበባ 100 ኪሎ ሜትር ርቀት ላይ በምትገኘዋ በአዳማ ከተማ የሚገኝ ከመንገድ ላይ የታፈሱ ወጣቶች ታጉረውበታል የተባለ መጋዘን ተመልክቷል። ይህ ማጎሪያ መጋዘን በመንግስት ባለቤትነት ስር ያለ ሲሆን በርካታ ወጣቶች በአዳራሹ አካባቢ ተሰብስበዋል ነው ያሉት። የመጋዘኑ መግቢያዎች አካባቢ ሰዎች እንዳይቀርቡ ገመደ ታጠረ መሆኑን ገልጸው የኦሮሚያ ሚሊሻ የደንብ ልብስ የለበሱ የጸጥታ ኃይሎች ጥበቃ እያደረጉለት ነው ብለዋል። ከመጋዘኑ ውጪ ልጆቻቸው እዛ መጋዘን ውስጥ የሚገኙ ቤተሰቦች እንዲሁም ባሎቻቸው የተያዙባቸው ሴቶች ተሰብስበው እንደሚታዩ ገልጸዋል። የተወሰኑ ሴቶችም ጨቅላ ሕፃናትን ያዘሉ ናቸውም ያለው ቢቢሲ፣ ሌሎች ደግሞ ለቤተሰቦቻቸው የሚሆን ስንቅና ውሃ የያዙ ናቸው ብለዋል። ቢቢሲ በዚህ ማቆያ መጋዘን አካባቢ ከተሰበሰቡ ሰዎች እንደተረዳው ወጣቶቹ ከመንገድ ላይ ከታፈሱ በኋላ በጸጥታ አካላት ወደዚህ ቦታ የመጡ ናቸው ብለዋል። በህዳር ወር የኦሮሚያ ክልል አስተዳደር አካላትና የጸጥታ ኃይሎች ሕፃናትና የአእምሮ ሕሙማን ጨምሮ በርካቶች የመከላከያ ሰራዊትን እንዲቀላቀሉ በሚል በግዳጅ እንደያዙ የኢትዮጵያ ሰብአዊ መብት ኮሚሽን ይፋ ማድረጉ ይታወሳል። ከኦሮሚያ ክልል መንግስት፣ እንዲሁም ከመከላከያ ሰራዊት እየታፈሱ በአዳራሽ ውስጥ ተይዘው ስለሚገኙ የመከላከያ ሰራዊት አባላትን የግዳጅ ምልመላ ነው ስለሚባለው ጉዳይ ቢቢሲ አፋን ኦሮሞ ምላሽ ለማግኘት ያደረገው ጥረት አልተሳካም ብለዋል። እስካሁን ድረስ የኦሮሚያ ክልል መንግስትም ሆነ የፌዴራሉ መንግስት በግዳጅ እየታፈሱ ነው ስለሚባሉ ወጣቶች ዙሪያ የተናገረው ነገር የለም። ስዩም ተሾመ የተባለው ግለሰብ የፌዴራል ፖሊስ ማቅረብ ካልቻለና ስማችንን ማጉደፉን የሚቀጥል ከሆነ ስራችንን ልናቆም እንገደዳለን ሲሉ የፌዴራል ከፍተኛ ፍርድ ቤት ዳኞች ተናገሩ። ፌዴራል ፖሊስ ለሶስተኛ ጊዜ አክቲቪስቱን ማግኘት አልቻልኩም ብለዋል። ዳኞች በበኩላቸው ለፍትህ ስርዓቱ ያለውን ንቀት ማሳያ እንደሆነ ተናግረዋል። ስዩም ተሾመ የተባለው አክቲቪስት አቶ ዮሐንስ ቦያሌውና አቶ ክርስቲያን ታደለን የክስ ሂደት አስመልክቶ በችሎት ላይ አሎታዊ ተጽዕኖ እየፈጠረ ነው በሚል ፍርድ ቤቱ ግለሰቡን ስነ ስርዓት እንዲያስይዘው መጠየቁ ይታወሳል። ጉዳዩን እየተመለከተ የሚገኘው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የሽብር ወንጀል ችሎት አክቲቪስቱ ቀርቦ መልስ እንዲሰጥ ለፌዴራል ፖሊስ ትዕዛዝ ሰጥቶ ነበር ነበር። በትላንትና ዕለት ለሶስተኛ ጊዜ የፌዴራል ፖሊስ ግለሰቡን አላገኘሁትም በሚል ምላሽ ሰጥተዋል። የችሎቱ ዳኞች በበኩላቸው የፌዴራል ፖሊስ ግለሰቡ ለደህንነቱ ሲባል እጀባ እየተደረገለት እንዳለ እናውቃለን፣ ነገር ግን ፍርድ ቤቱ እንዲያቀርበው ትዕዛዝ ሲያደርሰው አላገኘሁትም የሚል ምላሽ መስጠቱ በፍትህ ስርዓቱ ላይ ያለውን ንቀት ማሳያ ነው ብለዋል። አክሎም ግለሰቡ መሃል አዲስ አበባ ላይ ተቀምጦ የፍርድ ቤት ዳኞችን ስም ሲያጎድፍ እየዋለ ከችሎትም አቅም በላይ ሆነዋል። ስለዚህ የፍርድ ቤቱ የበላይ አመራሮች ጉዳዩን ለማስቆም አለመሞከራቸው ያሳዝናል ሲሉ ተናግረዋል። አሁንም ግለሰቡ በፖሊስ ተይዞ ካልቀረበና የዳኞችን ስም የሚያጎድፉ ከሆነ ስራችንን ለማቆም እንገደዳለን ሲሉ ተናግረዋል። 18 ከፍተኛ የትግራይ አመራሮች በዘር ማጥፋት ወንጀል ተከሰሱ። ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ 18 ከፍተኛ የትግራይ የፖለቲካና የጦር መሪዎች በፌዴራል መንግሥት በተሾመው 64 የጊዜያዊ አስተዳደር አመራሮችና ሠራተኞች ላይ ከጥቅምት 2013 እስከ ጥቅምት 2015 ድረስ በነበረው የትግራይ ደም አፋሳሽ ጦርነት የዘር ማጥፋት ወንጀል ፈጽመዋል በሚል ክስ ቀርቦባቸዋል። ሚያዚያ 1 ቀን 2017 ዓ.ም ለፌዴራል ፖሊስ ኮሚሽን እና ለጠቅላይ ምርመራ መምሪያ የቀረበው ጽሑፍ ክስ እንዳመላከተው የተጠቀሱ ተከሳሾች በጊዜያዊ አስተዳደሩ አመራሮች እና ሰራተኞች ላይ የዘር ማጥፋት ወንጀል ፈጽመዋል በሚል ነው። ክሱ የቀረበው በአቶ አበራ ንጉሥ የተባሉ የህግ ምሁርና ጠበቃ እንዲሁም ከጥቅምት እስከ ሰኔ 2013 ዓ ም በፌዴራል መንግስት በተቋቋመው ጊዜያዊ አስተዳደር የፍትህ ቢሮ ኃላፊ ሆነው ያገለገሉ ግለሰብ ናቸው። ኤርትራ አሁንም ጸባጫሪ ድርጊቷን አጠናክራ መቀጠሏን ከተለያዩ ድንበር አካባቢዎች የሚወጡ መረጃዎች አመላክተዋል። በተለይም በትግራይ ክልል ዛላንበሳ አቅራቢያ በሚገኘው ህዝብ ላይ ተቆጥሮ የማያልቅ ዘግናኝ ጥቃቶችን እየፈጸመች ትገኛለች። ግድያ፣ አስገድዶ መድፈር፣ የንብረት ዘረፋ፣ የመሳሰሉ ወንጀሎችን በንጹሐን የኢሮብ ማህበረሰቦች ላይ እየፈጸመች ትገኛለች። ከስፍራው በደረሰን መረጃ መሰረት በህዝቡ ላይ ይህ ሁሉ በደልና ግፍ እየተፈጸመ ህዝቡን ከሰቆቃ ለማዳን ትግራይም ይሁን የፌዴራል የጸጥታ ኃይል በአካባቢው የለም። ኤርትራ በምትዋሰንባቸው ሁሉም አካባቢዎች ወታደሮቿን ያሰፈረች ሲሆን በተደጋጋሚ የተተናኮሰች ትገኛለች። ይህ ጥበብ ሚዲያ ነው። መረጃን ከጥበብ ስለተከታተላችሁ ከልብ አድርገን እናመሰግናለን። የዛሬው የመረጃ ሰዓታችን በዚህ አብቅቷል። ከእኛ ጋር ስለነበራችሁ ደግመን ደጋግመን እናመሰግናለን። ሰብስክራይብ በማድረግ የቤቱ አባል ትሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።